የዘንድሮ 12ኛ ክፍል ፈተና በሚመለከት ትምህርት ቤቶች ካለፈው ዓመትም በተሻለ ለመስራት በረጅም ጊዜ ዝግጅት ሲያደርጉ ቆይተዋል። በትምህርት ሚኒስቴርም በኩል በተለይ ባለፉት ፈተናዎች ጥሩ ውጤት ያላመጡ ወር ብዙ ተማሪ ያላሳለፉ ትምህርት ቤቶች ላይ ፎከስ በማድረግ ልዩ የማብቂያ ትኖችን ከትምህርት ቤቶቹ ጋር በመተባበር እየተሰጠነ ያለው። ዝግጅቱ ጥሩ ነው። በቂ ነው ለማለት ገና ብዙ ስራ ይጠበቅብናል። በእኛም በትምህርት ሚኒስቴርም ሆነ በትምህርት ቤቶች በኩል በክልል ትምህርት ቤቶችም በኩል ትምህርት ቢሮዎችም በኩል ግን በግልጽ የወጣው ነገር በአሁኑ ጊዜ እንደ ከዚህ በፊቱ በቀላሉ ፈተና ሳይሰሩ ሳያጠኑ ሳይረዱ ማለፍ እንደማይቻል ግልጽ እየሆነ በመምጣቱ ብዙ የትምህርቱ ማህበረሰብ አትኩረት ሰጥቶ ልጆቹን ለማብቃት የሚደረገው እንቅስቃሴ በጣም በጣም ደስ የሚል ነው። በዚህም ምክንያት የተሻለ ውጤት ይመጣል ብለን እንጠብቃል። በየትምህርት ቤቱ እየተሰጠ ያለውን የማጠናከሪያ ትምህርት በደንብ መከታተል አለባቸው፣ ማጥናት አለባቸው። ምንም ትልቅ ሚስጥር ያለው ነገር አይደለም። መደናገጥ የለባቸውም። በፈተና ክብደትና ቅለት በኩል ከዚህ በፊት ከነበረው የተለየ የሚከብድ ፈተና አይደለም የሚገጥማቸው አንድ አይነት ነው። ቢኮዝ ፈተናዎች የሚወጡበት አሰራር ግልጽ ስለሆነ ዘንድሮ ካለፈው አመት በተሻለ ወደ 150 ሺህ ተማሪዎች የሚጠጉት በበይነ መረብ ነው ፈተናውን የሚወስዱት። ትሬኒንጎች ጀምረናል ፈተናዎች እየሰሩ ነው በኦንላይን እየተገኙ ፣ በዚህም እስካሁን ያየነው ውጤት አበረታች ነው። ስለዚህ እኛ የምንነግረው ተማሪዎቹን እና ማሳሰብ የምፈልገው ምንም መደናገጥ አያስፈልግም፣ ምንም የተለየ ነገር አይገጥምም። በጥንቃቄ አጥንቶ የሰራ በጥንቃቄ ተማሪዎቻቸውን ያዘጋጁ ትምህርት ቤቶች ካለፈውም የተሻለ ውጤት ያመጣሉ ብለን ነው ተስፋ የምናደረገው። ዘንድሮ አንዱ የተሻለ እና የተለየ የሚያደርገው በዚህ በበይነ መረብም በስፋት ፈተናዎች ስለምንሰጥ ነው። ግን ሁሌም የምናደረገው ፈተናው በሚደርስ ጊዜ ፈተናውን ብዙ እክል በማይገጥም ሁኔታ ከእክል ነፃ ሆኖ እንዲሰጥ የምናደረገው ዝግጅት አለ። ከ28 ሺህ በላይ ፈታኞችን አዘጋጅተናል። እንደ ከዚህ በፊቱ ፈተናው ከተጀመረ ጊዜ ጀምሮ ከመጀመሩም በፊት ከአሁኑ ጀምሮ የፈተናውን ሴኩሪቲ በሚመለከት ፈተናው ከኩረጃ ነፃ እንዲሆን በበይነ መረብም ምንም አይነት ችግር እንዳይኖር ወደ አስር የመንግስት መስሪያ ቤቶች የሚሳተፉበት ግብረ ኃይል አለ። ይሄ ግብረ ኃይል በየጊዜው ፈተና የሚካሄድበትን ሁኔታ ቅድም እንዳልኩት ከሴኩሪቲ አንጻር አንዳንድ ነገሮችን ደብቆ ለማስገባት የሚደረግ ሙከራ እንዳይኖር፣ ፈተናዎች በጊዜው እንዲሰጥ፣ መብራት እንዳይቆራረጥ፣ ቴሌኮም ችግር እንዳይኖር እነኚህ ሁሉ መስሪያ ቤቶች ያሉበት ግብረ ኃይል አለ። ያ ግብረ ኃይል ነው የፈተናውን አጠቃላይ ጤንነት በሚመለከት ከትምህርት መዘናዎች ድርጅት እና ከትምህርት ሚኒስቴር ጋር በጋራ የሚሰራው። ስለዚህ በዚህ ዓመት ምንም ይሄ ነው የሚባል እክል ይገጥመናል ብለን አናስብም። በትራንስፖርትም በኩል በወረቀት የሚሰጠውን ፈተና በጊዜውና በጥሩ ሁኔታ ለማድረስ ዝግጅቱ ተጠናቋል። ኦንላይን የሚሰጠውን ፈተና ቅድም እንዳልኩት የሙከራ ፈተናዎች ለተማሪዎች ተሰጥቶ ፈተናውን እየወሰዱ ነው። ስለዚህ በከፍተኛ ሁኔታ ከዚህ በፊትም ከነበረው በተሻለ ሁኔታ ለተማሪዎችም ቀለል ባለ ሁኔታ ግን፣ የፈተና ደህንነቱ የፈተናው ኢንቴግሪቲ በተጠበቀ ሁኔታ እንሰጣለን ብለን ተዘጋጅተናል። ብዙ ችግር አይገጥመንም ብለን ነው የምናስበው።